ሰዎች ትናንትና ነው ህክምና የተደረገለት ቀሪ ህክምና እስኪደረግ ድረስ እንዲህ ይቆያል ብለዋል ሰላም ዬ አንቺ ግን እንዴት መጣሽ አንዴ በዚህ ቀን እንደ እንዳሰብሽው እኔ እንጃ ሰላም ዬ ብቻ የህክምና ውጤት እንዳሰብኩ ስላልሆነ ትንሽ ከፍቶኛል ሀኒዬ መወለድ እኮ ቋንቋ ነው የደሜ ውጤቱ ምንም ይሁን አንቺ እኮ ለእኔ ትንሽ ሰላም ዬ ሀኒ ዬ ምንም እንድትይኝ አልፈልግም ሰላም ዬ አንቺ ምን እቴ ምናሴም ወንድሜ እንደሆናቸው አውቃለሁ ትንሽ ግን የጨነቀኝ የትዬ ነገር ነው እማ ዬ ደግሞ ምን ትሆናለች እሳቸው ነገሩን ሆን ብዬ አደረኩ መስሏቸው በጣም አዝነውብኛል እሳቸው ካዘኑ ደግሞ አንቺና ምናሴ ትሉቅኛላችሁ እንደዚህማ አትበይ ሀኒዬ። እኔ መቼ ቢሆን አልተውሽ እስከ ሕይወት ፍጻሜ ድረስ አብሬሽ ነው። በጣም ነው አመሰግናለሁ። እሺ ሰላምዬ። ሀኒዬ፣ ከዚህ በኋላ እኔን አርቀሽ እንድታስብኝ አልፈልግም። ሰላምዬ እኔ እኔ መቼ እንደዛ አስቤሽ አላውቅም። ለመሆኑ ግን ምትበልጠሽ? ጠዋት ካሴ ጋር እኮ በልቼ ነበር፣ እሱም ግን ወጥቶ ቀረ። በቃ የሚበላ ነገር ችልች ልምጣ? እንዴ ሰላምዬ፣ እንደሱም አይሆን። አርቀሽ አታስብኝ አልኩሽ እኮ ሀኒዬ። በየትኛውም አጋጣሚ ቢሆን ከጎንሽ ቆማለሁ። እሺ በቃ እሺ። ሀኒዬ ቶሎ መለሳለሁ በቃ

ሰላም ሰላም ሰላም ጤና ይስጥልኝ፣ የደመቁ ቤተሰቦች እንደምትሰንበታችሁ እንዴ ናችሁ? እግዚአብሔር ይመስገን። እንግዲህ ኖላዊ ድራማ እንደተለመደው ፍትፍታችን ተንቀረበብለናል። ይኸው እንደተለመደው ክፍል አምሳ አንድ ደርስ ደረሰን። እንዲህ አሁን ደመቁ ስንባይ ደርሰናል። ክፍል አምሳ አንድ ከች ብለናል። እኔ አስቀድሜ ተናግሬ ነበር ይህ ዶክተር እና ወይዘሮዋና ተማክረው ናሙናውን ቀይረው ልጃችን አይደለችም እንደሚሉ ብዬ ነበረ ገና ገና ክፍል አርባ ስድስት ላይ ነው የተናገርኩት እውነትም ሁለቱ ተሻርከው ይሄን ጉድ ብታወጣ ወዮልህ ተብሎ ርበጣ ብር ተሰጥቶት ይኸው በህይወት ቀልድ ተጫወተ ይህ ዶክተር መታፈን አለበት የምትሉ በላይ ግጩ ዶክተሩን መያዝ አፍንጫውን መባል አለበት የምትሉ በላይ ግጩኝ። ወይዘሮዋ እና የተባለችው እትዬ እትዬ የተባለችው ደግሞ አጭበርባሪ ልጅ ልጃ ሌለሽን በላይ ካደጁ እሷ ደግሞ መታሰር አለባት የምትሉ በላይ ግጩ። ፈንዲያተዋ ደግሞ አያታቸው ተፈጫት ተፈሳጭታለች። እኔ ከሷ ጎንነኝ ከእሷ ጎን ነኝ። እውነት ለመናገር እውነት ለመናገር ማለት ነው እና አረ ዶክተሩ አጨርቡዋል ሌባ ነው ይሄ። በህይወት የቀለደ ነገር ሌላ ሊሰራ አይችልም። ይከሰስ፣ ይታሰር ወይም እንደ አዲስ ላሙ ነው ወሌላ ዶክተር ይሰጥና ይታየ የምትሉ እውነትን አብላችሁ በኮሜንት ግለጡልኝ። እናንተ ተታምጆች ማለት ነው። አያሪችማ ተንፈራሳለች። እቺ ዘመድነታቸውን ፈልጋ ሳይሆን ገንዘብ ለመውረስ ነው እንጂ እቺ መታውን ጠንቅቃ ታውቃለች። ገና ያኔም ስትገባ ሰራላችኋለሁ እኔ ምን ብዬ እንደዚህ ብዬ ያለች ገንዘብ ለመውረስ ነው እንጂ ልጁ ለመሆን አይደለም የመጣችው። ይ አሁንም ተንፈራሳለች። የኔ ምስኪን፣ የኔ ዋ፣ የኔ ቀን አባትሽን ፈጣሪ ያድንልሽ፣ ያሸልልሽ።